ኢትዮጵያ ለሁለንተና የብልጽግና ለምታደርገው ጉዞ በመሰሶነት የተለያዩ የምጣኔ ሀብት ዘርፎች የሰራተኞችን ሁለንተና ክህሎትና ጥረት የሚጠይቁ መሆናቸውን የመንግሥት ኮሙኒኬሽን አገልግሎት ገልጿል። አገልግሎቱ ለሰራተኞች ቀንም የእንኳን አደረሳችሁ መልእክቱን አስተላልፈዋል። በመልእክቱም ፈጠራና ፍጥነት የታከለበት የክህሎት ግንባታ ቀጣይነት ላለው የስራ ዕድል ፈጠራና ዋስትና ወሳኝ ስለመሆኑ አንስተዋል። ኢትዮጵያ የዓለም የሰራተኞች ቀንን የምታከብረው የኢንዱስትሪ ሰላምን፣ የስራ ላይ ደህንነትና የሰራተኞችን ክህሎት ማሳደግን ልዩ ትኩረት በመስጠት ነው ብሏል። ወደ ብልጽግና የሚደረገው ጉዞ ላይ የኢንዱስትሪ ሰላም፣ ያለ ሰራተኞች የስራ ላይ ደህንነትና ዘመኑ የሚጠይቀውን ክህሎት ለሰራተኞች ሳያስታጥቁ የሚታሰብ አይደለም ብሏል። በመሆኑም በዓሉን ስናከብር ሰራተኞች፣ የሰራተኛ ማህበራትና የክሎ ስልጠና ተቋማት ለኢንዱስትሪና ለሀገራዊ ሰላም እያበረከቱ ያለውን አስተዋጽኦ እውቅና በመስጠት አሰሪዎች ደግሞ ለሰራተኞች የሚፈጥሩትን ምቹ የስራ አካባቢና የስራ ለደህንነት በማበረታታት ነው ብሏል። በመግለጫውም የስራ ፈጠራንና በስራ ፈጠራ ላይ ምቹ የሆነ ምህዳርን መፍጠር የመንግስት ዋነኛ ትኩረቶች መሆናቸውንም ጠቅሷል። ከዚህ አንጻር በዚህ ዓመት በሁሉም የኢኮኖሚ መስክዎች ከ3 ሚሊዮን በላይ ስራዎች ስራዎች መፈጠራቸውን አንስተዋል። በተለይም ዜጎች መብታቸው ተጠብቆ በውጭ ሀገራት ስራዎች እንዲሰማሩ ለማድረግ መንግስት ከማዳረሻ ሀገራት ጋር በደረሰው ስምምነት ከ340 ሺህ በላይ የውጭ ሀገር የስራ ዕድሎች መፈጠራቸውን አመልክተዋል። ከዚህ በተጨማሪም ቴክኖሎጂ የፈጠረውን አስቻይነት ሚና በማስፋትም ከ45 ሺህ በላይ የርቀት ስራዎች ተፈጥረዋል ነው ያለው። በመግለጫውም እንዲህ አይነት አዳዲስ የስራ ፈጠራ መስኮች እንዲስፋፉ ዜጎች በመንግስት የሚመቻቹ እንደ የ5 ሚሊዮን ኮደርስ አይነት የስልጠና እድሎችንና ሌሎች በግል ጥረት የሚገኙ የአቅም መገንቢያ መንገዶችን በመጠቀም ራሳቸውን ብቁ ማድረግ ይጠበቃል ሲል የሲቪል ማህበረሰብ ተቋማት፣ የትምህርትና ስልጠና ተቋማት፣ የግሉ ዘርፍ፣ የሰራተኛ ማህበራትና ሌሎችም የባለድርሻ አካላት የድርሻቸውን እንዲወጡ ጥሪውን አስተላልፈዋል።